አሁን አሁን በራስ አቅም የሚገነቡ የቢሊየን ዶላር ሜጋ ፕሮጀክቶች ለኢትዮጵያ አዲስና የማይቻሉ መሆናቸው እየቀረ ነው። ኢትዮጵያ መሰናክሎቿን ለእድገትና ለመሻሻል እንደ እድል እየተጠቀመችበት ሜጋ ፕሮጀክቶችን ጀምራ እየጨረሰች ነው። እንደ ሀገር ጀምሮ የመጨረስ አቅምን በመላበስ በመቻልና በመፈጸም ግዙፍ የሆኑ ፕሮጀክቶች ተጀምረዋል፣ ተጠናቀዋል። ጠቅላይ ሚኒስትር አብይ አህመድ በታላቁ የኢትዮጵያ ሕዳሴ ግድብ ምርቃት ዕለት ይፋ ያደረጓቸው የጉባ ብስራቶችም ኢትዮጵያ ግዙፍ ፕሮጀክቶችን በድፍረት እየሰራሽ መምጣቷን የሚመሰክሩ ናቸው። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከአስር ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዚው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ ባንዶር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። ኢትዮጵያ ለዘመናት ማሳካት ያልቻለችው የተፈጥሮ ጋዝ ማምረት መጀመሯ እንዲሁም ለሰላማዊ ግልጋሎት የሚውል ኒውክሌር ኢነርጂ ተጠቃሚ ለመሆን እንቅስቃሴ መጀመሯ ከራሱ አልፎ ወትሮም ምሳሌ ለሆነችለት አህጉር ትልቅ የማንቂያ ደወል ነው። የኒውክሌር ኃይል ፕሮጀክት በኢትዮጵያ የኃይል እጥረትን ለመቅረፍ ያስችላል ብለዋል ባለሙያዎች። ከዛ በተጨማሪም ለግብርና ለጤናው አበርክቶ ቀላል የሚባል አይደለም። ዓለም አቀፍ ተወዳዳሪነትን ከማሳደግ ባሻገር የኃይል ዲፕሎማሲንም ያጠናክራል። ከጉባ ብስራቶች አንዱ ደግሞ የተፈጥሮ ጋዝ ነው። ለበርካታ ዓመታት በነዳጅ ቁፋሮ የተለፋበት የሶማሌ ክልል ካሉብ በዓመት 111 ሚሊየን ሊትር የተፈጥሮ ጋዝ ሊያመርት የመጀመሪያውን ዙር ምዕራፍ ጀምሯል። ለዘመናት ከልማት ርቆ ለኖረው የሶማሌ ክልል የአዲስ ዓመት የምስራችም ሆኖ ተመዝግቧል። ጠቅላይ ሚኒስትር አብይ አህመድ በምርቃቱ ዕለትም በማህበራዊ ትስስር ገጻቸው ይህንኑ አስፍረው ነበረ። ሌላው ግዙፍ ፕሮጀክት በግብርናው ዘርፍ ትልቅ ምርታን ያመጣል የተባለው የማዳበሪያ ማምረቻ ኮምፕሌክስ ለመገንባት በኢትዮጵያ ኢንቨስትመንት ሆልዲንግ እና በዳንጎቴ ግሩፕ ስምምነት የተደረገበት ነው። በ2.5 ቢሊዮን ዶላር ኢንቨስትመንት ስምምነት የተደረገበት ፕሮጀክቱ በዓመት እስከ 3 ሚሊዮን ሜትሪክ ቶን ማዳበሪያን ማምረት የሚያስችል ነው። ይህም የአርሶ አደሩን ራስ ምታት የነበረውን የማዳበሪያ እጥረት በሚፈለገው ጊዜ አምርቶ በተመጣጣኝ ዋጋ በማቅረብም እፎይታን ይፈጥራል ነው የተባለው። እንደ ኢትዮጵያ ላሉ ትልልቅ ሀገራት የሚገዳደሩ ፈተናዎችን ለማለፍ ከፍ ያሉ መፍትሄዎችን ይሻሉና በየዘርፉ ለዜጎች ኑሮ መሻሻል የሚፈጥሩ ፕሮጀክቶችን ከማሰብ ባለፈ መፈጸም ያስፈልጋል። ኢትዮጵያም ይህንን እያደረገች ትገኛለች። ሌላኛው ግዙፍ ፕሮጀክት የለሚ ብሔራዊ ሲሚንቶ ፋብሪካ ነው። ይህ ፋብሪካ በኢትዮጵያ ያሉ የሲሚንቶ ፋብሪካዎች ተደምረው የሚያመርቱትን 50 በመቶ የሚያመርት ፋብሪካ እንደሆነ ነው የተገለጸው። ግዙፍ ፕሮጀክቶች በተቀመጠላቸው ጊዜና በተሻለ ጥራት የመፈጸም አቅም የስራ ባህልንም በመቀየር እየተሰሩ ይገኛሉ። በአራት ዓመት ለማጠናቀቅ እቅድ የተያዘለት የቢሾፍቶ አውሮፕላን ማረፊያም በአፍሪካ ትልቁ ሆኖ ተመዝግቧል። ግንባታው ሲጠናቀቅም ኢትዮጵያን እጅግ ዘመናዊ አውሮፕላን ማረፊያ ካላቸው ሀገራት በእኩል ደረጃ እንደሚያደርጋትም ተገልጿል። ይህም አየር መንገዱ የአፍሪካ ኩራት መሆኑን ዳግም የሚያጸናበት ታላቅ ፕሮጀክት ነው። በሁሉም ዘርፎች የተጀመሩት ግዙፍ ፕሮጀክቶች የኢትዮጵያ አጠ አጠቃላይ የምርት አቅም የሚያሳድግና የኢኮኖሚ ልዕልናን አረጋግጦ በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቷን ከፍ ያደርጋል ሲሉም የኢኮኖሚ ባለሙያዎች ያነሳሉ።